ሰላም እንዴት ናችሁ? ወድ ዮኒያ ኤል ፕላስ ፋሚሊዎቻችን እንዴት ናችሁልኝ? ዛሬም እንደተለመደው አሪፍ ፕራንክ ይዤላችሁ መጥቻለሁ። ጸዴ ጸዴ ፕራንኮች እንደማመጣ ታውቃላችሁ፣ እና ዛሬም ያበደ ፕራንክ አስቤያለሁ። ምን አሰብኩኝ መሰላችሁ፣ ካፌ ነው ያለሁት። ናፍቆት እነ ሚኪ ውስጥ ቁጭ ብለዋል፣ እየተወያዩ ነው በሆነ ጉዳይ ቋላቸው ወጣ ብዬ ነው እና ከገባው በኋላ ናፍቆትን ችን ነገሩላችሁም ታውቋታላችሁ አሰጣታለሁ። ከዛ ቧጭልኝ ነው የምላት፣ የምርት ደነግጣለች እነሱም ግራ ይገባቸዋል። በእርግጠኝነት ለምንድን ነው ዋጪ የሚላት በምን ምክንያት ነው? ያው ታቁታላችሁ። ይሄ ነገር ለምን እንደሚዋጥና ገብች ግግም ዋጪ ዋጪ በቃ ምንድን ነው ምንተብጠ አላቅም። ዋጪ ዋጪ ብዬ ግግም ነው የምልባት። ከዛ በኋላ እነሱ ምን እንደሚሉ እሷ ምን ልትል እንደምትችል አብረን እናያለን እና ቤተሰቦቼ፣ ቪዲዮን እስከ መጨረሻው እያያችሁ ሰብስክራይብ እያረጋችሁ፣ ሰብስክራይብ ላረጋችሁኝም እጅግ በጣም አመሰግናለሁ ባጭር ጊዜ ውስጥ አሪፍ ሰብስክራይብ አግኝቻለሁ፣ እና በጣም ነው የማመሰግነው። ሁላችሁንም ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቪዲዮን እስከ መጨረሻው ይዩት። እወዳችኋለሁ ቤተሰቦቼ፣ አብራችሁን ሁኑ። ካሜራው ይዤ ገብቼ ይሄው ካሜራ ፊት ሰው ፊት እንድትውጭልኝ ነው የምፈልገው እላታለሁ። እና እናንተም እስኪ አብራችሁን እስከ መጨረሻው ያያችሁ ፈታ በሉ። እወዳችኋለሁ። ቴንኪዩ

ቃል ገዘዩ አትሰኩ አይለፍ ስለሆነብኝ ነው። ለዛ የቤት እቃ ነው የመጠጥ እቃ። ምን ምን እንሰራ ነው? ምን እየሰራ ነው? አይ ምንም። ምን ማስረጃ እየያዝኩ ነው? ማስረጃ፣ መረጃ፣ መረጃ የለ። በደንብ ቅረጸው። በስንት መከራ እንዳገኘው ፋርማሲ ለፋርማሲ ዞሬ ምን ከማን ጋር ነው ደሞ? መውሰድ ጀመረ።

ደግሞ ቀልድ። ታዲያ ሁሉንም ነገር ወደ ቀልድ መለወት ትወዳላችሁ። ምንድን ነው የምታላግጠው? እንዴት ትንክራት? እቺ ፋርማሲያ አጥቼ በስንት ትግል እንዳመጣው ስንዞር በጭዳ አታመጣውም። እኛ ምን አገባን ታዲያ? የምታውቀው ነገር አለ ለምንድን ነው እንትን ማለት እኔ በኋላ፣ የሆነ ነገር ቢፈጠር ኃላፊነት ለመውሰድ ነው ቶሎ

ሰማታ ምንም የማውቀው ነገር የለም እያለች ነው ለአንተ። እንዴት ነው የማውቀው ነገር አለ ብላ የምትነግረኝ ነው? ተረዳዱ ግን አሪፍ ትባባ ነው። ምንድነው ነው ምን ነገር አፍህን አትክፈት አንተ ፍተኝ በእናትህ ወይ። የምን ማስረጃ ነው ማስረጃ? በኋላ ብታረግ ብያት ነበር፣ ነው ዋጪ ብያት ነበረ። እኔ እንደዛ አልወጣኝም፣ በቃል እንደዛ አላልኩም ግን ማስረጃ ይሆነኛል። የሆነ ነገር ቢፈጠር ኃላፊነቱ ላለመውሰር ነው። ይህን ይሄን አንተ መከራ፣ እንዴት እንደዚህ ትላለች? እኔ ምን አውቃለሁ? አላደረገችው ነገር ለምን እንደዚህ ታፈጣለች? ለምን

ላእሷም ደግሞ ላረገችው ነገር አትጸፅትም። እንደዚህ አታፈጥም አታፈጥምያቁሳል ግን ራሷ እንደዚህ አታፈጥም አምና ላረገችብን እሷም ማፍጠቻ እሱም ማፍጠታ ያወሩ በቃ፣ ያወሩ። እኛ ምንም አናቅም፣ በእሷ በኩል በኩልም ያለ በእሱ በኩልም አናቅም። እሷም እየገገመች ነው፣ እሱም ድርቅ ብሎ ደግሞ እያላት ምን ነው በቃ ወንድ ልጅ

አፍጥጫለሁ እንደ እንዴ እኮ ይኸው። ከፈልጋችሁ የተቀረጸውን ማየት እንችላለን ነው ወደዛ። አንተ ገደል ግባ። አፍጥቼም ከሆነ የተቀረጸው ቪዲዮ እኮ አለ፣ ምስክር ይሆናል። ችግር የለውም። ማየት እኮ እንችላለን። አንተ ከእኔ ጋር አድረህ ከዛ እንዳላረግዝ ብለን ሌላ ወሬ፣ ይሄንን ለማስረጃ የሚቀመጥ ነገር ውስጥ እንዲህ እንዲህ ብሎ ማውራት ተገቢ ነው ለዛ እኮ እኔ የት ነው ያፈጠጥኩባት? አንተ ማል እንዴ! ምንድን ከእኔ ጋር ችግር አለ? አታናግረው እሱን፣ እሱ ነታ። አዎ ችግር አለ። ምንድ ነው ብለ እኔን ማታ

ምንድነው? ትጀመር ባዶ ምን መጀመሪያም፣ ባዶ ነበር። አይ ፍራንካ አንተ እንዴት ነው የምታስቡኝ? ቢያንስ ምንድን ነው ምናምን ብላችሁ ረጋ ብላችሁ አበላላሽኝ፣ ውሃ ምናምን። ውድ ፋሚሊዎቻችን የዩናይል ፕላስ አካውንት ሰብስክራይብ ካረጋችሁ እንደዚህ አይነት ጸዳዴ ቪዲዮ ነው የሚደርሳችሁ። እናቴን

ቢኖርም እናስወጣት ነበር። አስነከስከኝ እኔ ደግሞ ለእሷ ካገዛ እኔም ለእሷ ማገዝ አልችልም። በብቻውን እዚህ ጋር በቃ ደበረኝ። እንዴት በሱ ልፍረድ ነው? ስለዚህ ሁለቱም መሀል ነው ሆን ያለት። ለማንኛውም ባለፈውም ይቅር አንተ ያረከኝ የሚቀር ነገር ነው። እኔ ያጣላ ነው በጣም ቁንጆ ቁንጆ ፍራንኮችን ይለቀቅላችኋል። የሁላችንም አካውንት እየገባችሁ የፕላስ ፋሚሊ መሆን ትችላላችሁ። ኔክስት ደግሞ ያበደ ቪዲዮ ይዘንላችሁ እንመጣለን። እንወዳችኋለን። ቪዲዮን እስከ መጨረሻው ስላያችሁት ሰብስክራብ ስለምታደረጉ አመሰግናለሁ። እመቻችሁ